የጉራጌና ምስራቅ ጉራጌ ዞኖች አብሮነት አንድነትና ፍቅር የሚገለጽበት እና ጉራጌ የበርካታ ባህልና እሴት ባለቤት መሆኑን ይበልጥ ለማጉላት ከፍተኛ ሚና እንደሚጫወት በታመነበት ሲምፖዚየም የሁለቱም ዞኖች ዋና አስተዳዳሪዎች መልእክት አስተላልፈዋል። የጉራጌ ማህበረሰብ በርካታ ቱባ ባህላዊ እሴቶች እንዳሉት የገለጹት የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ ይህንንም ለትውልድ ለማስተላለፍ መስራት ይገባል ብለዋል። ዛሬ እዚህ የተሰባሰብ ነው የጉራጌን ህዝብ የሚያደርጉትን ሴቶች በትውልድ ቅብብሮሽ ያሻገራቸውን ባህላዊ እውቀቶች ህያው የሆነ ቋንቋችንና የበለጸገውን ታሪካችንን ለመዘከር ለማጥናትና ለትውልድ ለማስተላለፍ ነው። ይህ ሲምፖዚየም የጉራጌን ህዝብ ማንነት የሚያንጸባረቅ ታላቅ መድረክ ከመሆኑ ባሻገር ለኢትዮጵያችንም ብዝሃነት የማይተካ አስተዋጽኦ ማድረጉንም የሚያረጋግጥ ነው። ጉራጌ የአብሮነት የመተጋገዝ እና አብሮ የማደግ አኩሪ እሴት ያለው ህዝብ ነው ያሉት አስተዳዳሪው ይህን እሴቱን ለማስቀጠል ደግሞ መሰል መድረኮች ፋይዳቸው የላቀ ነው። የአብሮነትና የመተጋገዝ እሴታችን የሆነውን እድር እና ቁል፣ የጋራ ተጠቃሚነታችን እና የመረዳዳት ባህላችን እንዲሁም የክቡር ጠቅላይ ሚኒስትራችን የመደመር እሳቤ ነው። እነዚህ እሴቶች የጉራጌ ህዝብ ለዘመናት ከማንኛውም ፈተና በላይ እንዲቆም አስችለውታል። የጉራጌ ህዝብ በመላ አገራችን ህዝቦች ዘንድ የሚታወቅበት ገጽታ አንዱ ፍጹም ሰላማዊና ክፉንና በደልን የሚፈራ ህዝብ መሆኑ ነው። ይህም ከሁለት የጉራጌ የባህል እሴት ምሰሶዎች የተነሳ ነው፣ ጦርና በርቸ። ይህ ሲምፖዚየም ባህላዊ እሴቶቻችንን እንዴት መጠበቅና ማዳበር እንደምንችል፣ ከሌሎች ባህሎች ጋር በሰላም እንዴት መኖር እንደምንችልና በባህላችን ውስጥ ያሉትን መልካም እሴቶች ለሌሎች ማሳየት የምንችልበት የምንነጋገርበትን መድረክ ነው። የጉራጌ ብሔር አንድነት ቀድሞ የነበረ ቀጣይም እያደገ የሚሄድ እንደሆነ የገለጹት አቶ ላጫ የብሔሩን አንድነትና አብሮነት ይበልጥ ለማጎልበት የተጀመሩ ስራዎችን ማጠናከር ይገባልን ብለዋል። የጉራጌን ባህል፣ ቋንቋና ታሪክ በተመለከተ ጥልቅ ግንዛቤ የምንፈጥርበት ምሁራና ተመራማሪዎች ተጨማሪ ጥናትና ምርምር እንዲያደርጉ የሚበረታቱበት ባህል እሴቶቻችንና ለትውልድ ቅብብሎች የምናጠናከርበት የጉራጌ ህዝብ አብሮነትና አንድነት ይበልጥ ማጠናከር ከዚህ ሲምፖዚየም የሚጠበቁ ናቸው። የባህልና ቋንቋ ሲምፖዚየሙም የህዝቦችን ትስስር ይበልጥ በማጽናት ረገድ የጎላ ፋይዳ እንዳለው የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን ገልጸዋል። የዚህ ሲምፖዚየም በዚህ ደረጃ መካሄድ የህዝብ ለህዝብ ትስስር ማጠናከር የወንድማማችነትና የእህትማማችነት እሴቶችን በማጎልበት ከወንድም ህዝቦች ጋር ለዘመናት በአብሮነት የቆየውን ትስስር በማጽናት በኩል ከፍተኛ ሚና እንደሚኖረው ይታመናል አስተዳደር በመንግስት ይሁንታ አግኝቶ በነሐሴ ወር በ2015 ዓ ም በማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት እውቅና አግኝቶ ከተመሠረተ እነሆ ሁለት ዓመት ዕድሜ በማስቆጠር ላይ ይገኛል ሁለቱም ጉራጌ ዞን በተናጥልና በጋራ የሚወጡት ኃላፊነት በመያዝ ለህዝብ ተጠቃሚነት እየታተሉ ይገኛሉ በጋራ ከሚወጣቸው ኃላፊነቶች መካከል በልማትና ባህል ማህበር ተደራጅቶ የልማትና የባህል ክፍተቶች በመሙላት የጉራጌ የባህላዊ ሸንጎ አደራጅቶ ባህላችንን በጋራ ማልማትና ማበልጸግ፣ መጠቀም፣ ማስተዋወቅ ይጠበቅብናል። ስለሆነም የዚህ አካል የሆነው የቋንቋ የባህልና የታሪክ ሲምፖዚየም ለመጀመሪያ ጊዜ የሚከበረው ሁሉም ጉራጌዎችና ወዳጆቻችን በተገኙበት በአይነቱ ልዩ የሆነ ሲምፖዚየም ስለተገኛችሁ በድጋሚ እንኳን ደሳላችሁ እንኳን ደሳለን። ጉራጌም በሁለት ዞን መዋቅር የተደራጀ አንድ ህዝብ በመሆኑም መሪዎች ይህንን ስነ ልቦና በመላበስ ማህበረሰቡን ማገልገልና ህዝቡም ይህንን እንዲረዳው ማድረግ ይገባል ብለዋል። በሁለት ዞን ተደራጅተን ግን አንድ ህዝብ በመሆን እኛ ከአብራኩ የወጣን መሪዎችም ይህን ስነ ልቦና በመላበስ ማህበረሰባችን በልማትም በባህሉም በሚመጥን ደረጃ እንዲገኝ ማድረስ ይጠበቅብናል። አሁን ለደረስንበት የማህበረሰባችንን አንድነት ከመዋቅር ባሻገር መሆኑ ቀድሞ የተረዱ የተረዱ መሪያችን ክቡር ክቡር ፕሬዝዳንት ዶክተር እንዳሻው ሰው የዘወትር አደራቸው በመሆኑ ከዚህ በኋላ ምንም ስጋት አይግባው፣ ከአንድነት አንጻር ስራው ጨርሰዋልና እኛ አንድነን። ስለሆነም በዚህ ታዳሚ ፊት እንዳመሰግናቸው ይፈቀድልኝ። የማህበረሰቡን የጋራ ተጠቃሚነት ለማረጋገጥም የተጀመሩ ስራዎች ተጠናክረው መቀጠል አለባቸውም ነው ያሉት።